እየጠበኳ ነው እስካሁን ድረስ ግቢ ውስጥ በጣም ዞሬ ያለው ዞሬ እየፈለግኳን ነበር። በግራም በቀኝም በምናምን እያልኩ ዞሬ እየፈለግኳን ነው። እንግዲህ ትቀመበታለች ሰዎችን ይቀበላሉ። ያስ ምናልባትም ደግሞ እኔ ኤርፖርት ትቀበለኛለች። ከመጣ ልጆቹን ኤርፖርት ኢንሻአላህ እስኪ ትመጣለች እየጠበቅኩ እስካሁን ድረስ ሱመያ ሰይድ እያስመሰለ ነው አይመጣም ብላ ነበረች ሰይድ ዋሽቶ አያውቅም በቃሉ ተገኝቷል አንቺ ግን የታለሽ የሆሱ ቦሌ ላይ ከአንድ ሰአት በላይ ሆኖኛል እየተንከራተትኩ እያለ ነው ወላሂ በጣም ታሳዝኛለሽ እውነት ከሆነ አሰላሙ አሌይኩም ወራህመቱላሂ ወበረካቱ እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ እንግዲህ ዛሬ ሱመያን ይዤላችሁ መጥቻለሁ። ሰሞኑን ህዝቡ ራሱ በጣም ነው የጓጓው። ሱመያና ሳይድ አንድ አመት ጨርሰው ወደ ሁለት አመት ይዘዋል። በዛው ውጣ ውረድ ውስጥ ብዙ ሰው ከጎናቸው ነው ያለው፣ የሚጠላቸውም የሚወዳቸውም። ያው እንደዚህ በልጆች መሃል ገብቶ ሰይጣኔ በታተናቸውን አላህ እንግዲህ ሊያስታርቃቸው ሲል እንግዲህ ይህ ሳይድ ቃሌን ጠብቄ በቃሌ መጥቻለሁ፣ ሱመያ ግን የለችም። በየመንም በኢትዮጵያም ቁጥር በዛም በዚህም ብዬ አጣሁኝ አለች። እውነቷን ቢሆን እውነት ሱመያ ሰይድን መቀበል ብትፈልግ፣ ቢያንስ እንኳን በፊት ብሎክ ያረገቻቸውን ትከፍታለች። የአሱ ብራ ጋርም እንግዲህ ኢትዮጵያ ከገባች በኋላ ተገናኝታለች። የአሱ ብራንም ማናገር ትችል ነበረ። እንግዲህ ወይንም ለብቻዋ ማንም ምንም ሳይሰማ ሰፕራይዝ ልታደርገው ነው ብለን እንጠብቅ እንግዲህ። ያው መቼም ተንኮል ተንኮሉን ለቅመን ከምናነሳ አንዳንድ ጊዜ ደግሞ ኸይር ኸይሩን ጣል እናደርግበት፣ እንደ ላይ እንትና ለመድሀኒነት ማለት ነው። እና እንግዲህ ሳይድ አሳዝኖኛል። እውነቴን ነው ምላችሁ፣ እኔ ወላሂ ነው ምላችሁ። በቪዲዮ ውስጥ እኔ ሊከርድ ማረግላችሁ፣ ወላሂ ከማስመሰል ከማሽቃበጥ ነፃ የሆነ ነው ማለት ነው። አላሽቃብጥም፣ አላስመሰልም ማለት ነው። ለምን ደዋራ ብለዋል ዱኒያ አረቦች እና ለዚች ለምትቀር አላፊ ለሆነች ነገር ደግሞ አትሳደቡ፣ አትሳደቢ። ቢያንስ እንኳን ስህተት ካለብኝ አንዳንዶቻቸው ተሳድባለች፣ ስህተት ካለብኝ ሶፊ፣ ይሄ ነው ስህተትሽ፣ ይሄ ትክክል አይደለም፣ ይሄ ነው በዚህ መንገድ እጂ በዚህ መንገድ አትጂ ነው፣ ወየ እህትነትን ወየ ወንድምነትን ማለት ነው። አንቺ ተሳድበሽ ሽርሽ እኔ ልጥላቻ ልሰድቢት ይቻለሽ፣ ሌላ ጥሩ ሰው ያንን ስድብል አይቶ ደግሞ ባንቺ አይምሮ ሊመረዝ ይችላል ማለት ነው። የምንዘራትን ነገር ለአላህ ብለን እንዝራ፣ መልሰን ስለምንለቅማት ማለት ነው። እና ማንኛውም የሆነ ዘር ሲዘራ ጥሩ ፍሬ፣ ጥሩ እህል እንዲሰጠው ነው። እናንተ የምትዘሩትን ነገር ከጥሩ ብታረጉት ጥሩ ነው። አንቺ ተሳድበሽ ጥላቻሽን ምንም ማንም ከማንም የሚቀንስ ነገር የለም ሱብሀን አላህ። እና ስድብ ታርጌታችንን አናደርግ፣ ቢያንስ በጎ ስራ፣ ጥሩ ሰው ለመሆን እንሞክር፣ ስድብ ለምንም አይጠቅምና ማለት ነው። አንቺ ተሳድበሽ አለብሽ እንዳንቺ አይነቱ ደግሞ ወይ ይማርበታል ወይ አንቺኑ መልሶ ይሰድባል። እና ስድብ ደግሞ ውስጥሽ ቆሻሻ ሲሆን ቆሻሻ ነገሮችን ነው የሚያመነጨው ማለት ነው። ውስጥሽ ንጹሕ ከሆነ ሙስተሂል መጥፎ ነገር አያውቅም። መጥፎ ነገር ማስገባት ጥሩ ነገር ማስገባትን እንጂ ማለት ነው። ሲጀመር ውስጣችሁ በመጥፎ የተበከለ ሰው ጥሩ ነገር ትናገራላችሁ ብዬ አላስብም ና ቢያንስ ጥሩ ነገር እናስብ። ከጎጠኝነት አንቺ ከእንትና እንትና አለይተሽ ወደሽ ምንም ምትጠቅሚው ነገር የለም። ከእንትና ደግሞ እንትና አለይተሽ ጠልተሽ ምንም ምትጠቅሚው ነገር የለም። ያንን ቆም ብለን እናስብ። አሁን ሱመያን ብትወዷት ሰይድን ብትጠሉት፣ ምን ጠቀማቸውት ምን ጠቀማቸዋት? ምንም። ግን የእናንተ ጥሩ ለሰው ማሰብ፣ ግን እናንተን ይጠቅማቸዋል ማለት ነው። ለዛ ሰውዬ ብዙ ሰው እንደው በሚዲያ ላይ በሾሻል ሚዲያ ላይ እንደ አብይ የተረገመ ሰው አለ እንደ አብይ የተሰደበ ሰው አለ ወላሂ ግን ምንም ያለ ሀቅ አይደርስም መልሶ ራሳቸውን ጠልፎ ስለሚጥል ማለት ነው እና ለሰው ልጅ በጎ ነገር መመኘት በጎ ከየር ነገር መዝራት በቃ ምንችለውን ያህል ሱብሓነላ ምን የትኛዋ ናት የትኛዋ ጊዜ ናት እናንተ ከአንዷ አንዷን አስበልጣችሁ አታመሰግናቸውም ወይ የሆነ ስጦታ አሰጣቸውም ወይ የሆነ ጊፍት አትወስድሏቸውም በባዶ ሜዳ የሰውን ወንጀል ለምን ወደ ራሳችሁ ታደርጋላችሁ? ምንም ለማትጠቀሙ ነገር፣ ለምን ህይወታችሁን ለማይቀይረው ነገር የሰውን መጥፎነት፣ ያ ሰው እንደዚህ ነው ብላችሁ ስሙን አጥፍታችሁ ኮሜንት ላይ ያ ሰው አያያችሁም። ሱብሃንአላህ፣ የማያችሁ አላ ነው። ሂሳብ ውስጥ የምትገቡት እናንተ ናችሁ። እያንዳንዱ እናንተ የምትሳደቡት ሰው ነገ አሰናውን ጥሩ፣ መጥፎውን ነገር የምትቀበሉት እናንተ ነው። እናንተ ደግሞ ጥሩ አሰናችሁ ለዛ ሰውዬ ነው የምትሰጡት ይሄ አጭር ለሆነች ዱኒያ ብላችሁ የማይሆን ነገር አትናገሩ። የያዝነውን ስልክ እያንዳንዱን ወይ እንደተሸከምነው ጥለነው ነው ልንሞት እንችላለን። የለቀቅነው መጥፎ የጻፍነውን መርዝ ነገር እንኳን ሳናጠፋ አጀላችን ደርሶ ስለምንሄድ ማለት ነው። ሂሳብ ያደርጋላላ እኔ አመናችሁም አላመናችሁም ማለት ነው አንድ ቀን አንድ ቀን ማለት ነው የሚያስተምር አንዳንድ ጊዜ እንደዚህ ባታደርጊ ጥሩ ነው፣ ይሄ ስህተት ነው፣ ይሄ ትክክል አይደለም፣ አንቺ ነች ጥፋተኛ የሚል ኮሜንት ልጽፍ እችላለሁ እንጂ አንድ ቀን አንቺ ቆሻ እንደው እንትን የሆነ በቃ አይደል? ኧረ በጣም ነው የሚያስጣላ። ወላ አንዳንድ ጊዜ ሰው የሚጽፈው ኮሜንት ማለት ነው። እና ቢያንስ እንጠነቀቅ። እኔ ይህን ኮሜንት ጽፌ ያ ሰውን ምን ምን ያህል ይጎዳዋለሁ ምን ያህል ምን ምኑን እነካዋለሁ ብለሽ አስቢ። ከመጽሐፍሽ በፊት ማለት ነው እና ያው የብዙ ሰውን ኮሜንት ስላየው ነው አትገናኙ፣ አታግኚው። እንደገና ደግሞ አንተ እባብ አንተ ምን እያለችው ሰይድ የምትሰድቡት ማለት ነው እና ሱመያን በራሷ ነው ጥፋት ያደረገችው እንጂ ያው ኢንሻላህ ኦዲየንሶቿ ለኦዲየንሶቿ ብላ መቼም አላህ ለአላህ ብላ ልላትም አላህ የሰው ልጅ አላህን ቢፈራና ለአላህ ብሎ ቢያደርገው በዛ በረመዳን ብዙ ልጆች እየለምኗት በዛን ሰዓት እቅርታ ታረግለት ነበረ። በረመዳን ረመዳን ደርሷል። የአፉታ ጊዜ ነው፣ የእቅርታ ጊዜ ነው። አፉ በይና አብረሽ ጾም ይጾምን እያለ ብዙ ሰው ሲለምናት አላህን ብትፈራ አላህ